ይሄ በጣም አሳዛኝ ነገር ነው። ከጧት ነው የሰማሁት። ብሩክ የተደበደበ የሚባል ነገር ሰማውኝ። ከዛ ደግሞ ስልኩ ላይ ገብቼ አለፍ አለፍ ስል የሆነ ነገር ስቶሪ ላይ አስቀምጧል። በጣም ተውዘፍ ያገበብኝ ውዶቼ፣ ግን በጣም ነው የደነገጥኩትኝ። አማቼ ምን ሆነብኝ? ያጥንት የፍላጭ አማቼ፣ የኔ ቀብራራ፣ የኔ የዋ፣ የኔ የሰው ልክ የኔ በቃ ምን ልበላቸው? የኔ አንደኛ፣ በአለም ላይ አንደኛ ነው የኔ አማች አንደኛ ነው፣ ከማንንም አይወዳደርም እና በጥሩነት በሀብት በዝነኝነት በቀብራራነት በመልክ በቁመና ሰው ወዘተ እያለ ይቀጥላል ወዘተ ብሎ ተተቀመጠ ገና የሚገለጡ የቀሩ ቃላቶች አሉ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበሯችሁ የኔ ቻናሊ ተከታታይች ሰላማችሁ ይሳልኝ በያላችሁበት። ዛሬ አሳዛኝ የሆነ ነገር ነው፣ እንዲሁም የሆነ መልእክትም አለ። ብሩኬ ነው ፖስት ያደረገው። በዛ ላይ ደግሞ ሀሳብ የምሰጥበት ይሆናል። ይህንን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። ቤቱን ደግሞ ሰብስክራይብ አድርጉ። ምንም ችግር የለውም አይቆጥርባችሁም ትላላች። ለማንኛውም ግን ካሳዘኙ ሊጀምርላችሁ ማታ ነው ይሄ ዜና የተወራው። እኔ የለሁኝም ተኝቻለሁ ውዶች። እኔ በጊዜ ነው የምተኛው እንደ ዶሮ። ምንም ማድረግ አይቻልም። በጊዜ ተኛሁኝ፣ በሌሊት ስለምነሳ በጊዜ ነው የተኛሁትኝ እና አልሰማሽም ወይ ቃልዬ? ብሩኬ ኮ ተደበደበ ተብሎ ማታ ትክታኩ ሲቀወጥ ነበረ። የት ነበርሽ? ምና የሚባል ነገር ዜና ደረሰኝ አማቼ። የምን ሆነ ብዬ ቁርሴን አልበለሁኝም እስካሁን ሰዓት ተጨንቄ ነበረ። በጣም ተጨንቄ፣ ደሞ ያው ምሳ ስራ ነበረ ደብሮኝም ነበረ። እንደገና በድብርት ላይ ድብርት፣ በሀሳብ ላይ ሀሳብ ተጨመረብኝ። ብሩኬ እንደዞኗል ሲባል ምክንያ ከዛ ምን ሆኖ ነው ምናምን ብዬ ሳጣራ ያው ማታ እንትን ይህንን አልጠጣውም ሲለው የነበረውን ወይን ጠጥቶ ውጭ ወጥቶ ነበረ ምናምን ነገር ያው ከሀይምዬ ጋር ሮማንቲክ ላይ አልነበሩ አው ሮማንቲክ ነበሩ እዛ ተቀምጠው መናፈሻ ላይ ተቀምጠው ባሉበት ሰዓት አንድ ቅንቅናም ሰው እየመጥቶ ነው አሉ። ሳራ ያስብ የመተው ብሩኬን መቼስ ይችል እልት ሁሉም ሰው ይፈልግ የለህ እኔ ብሩኬ ግን ያለው ኮንፊደንሱ ማለት በቃ እኔ እንትን ጋርድ አያስፈልገኝም ምናምን ነገር ወንድ ነኝ፣ ጅግና ነኝ ምናምን ብሎ ያለ ጋርድ ነው የሚንቀሳቀሰው እና ከእሷ ጋር በቃ ሮማንቲክ ወሪያቸውን፣ የፍቅር ወሪያቸውን ልጆቻቸውን በምን አይነት መንገድ ማሳደግ እንዳለባቸው፣ ፍቅር እንዴት መስጠት እንዳለባቸው ምናምን ነገር እንደዛ የቤት ጣጣ እያወሩ በቃ እየተሳሳቁ ምናምን ነገር እነሱ ፍቅር ላይ ናቸው እያወሩ ምናምን ነገር ሀይሚዬ የብሩኬን ጠጉር ደበሰስበስ እያደረገችለት እያወራችሁ በሳበ በፍቅር ቅልጥጥጥጥ ብለው ባሉበት ሰዓት ነው ሳያስበው መቶ እንደዛ መተው ምናምን የሚባለች ነገር ሳመሁኝ። በጣም ነው ያዘንኩት። እንግዲህ አማቼ ክፉሁን ምቀኛህን፣ ሸረኛህን፣ ተንከሲሱን ሰላቢ ይያዝልህ ያዝልህ ስትታይ፣ ቶሎ ሰው አይን ውስጥ ግብት እምትል የሀይምየ ጠንበለል ሆነ ተፈጥረክ እ የሀይምየ ጠንበለል ሆነ ተፈጥረክ ቡችለውም ድመቱም አይጡም ተዋጨቀብክ። ምን ነው ሊቋደሱ አስበው ነው? ምን ነው ቢተውክ? ምን ነው ቢተውክ እ እኔ የወንድ ምቀኛ እኔ አይቻላቅም። ወንድ ሆኖ በወንድ የሚቀና ሰው እኔ አልወድም። ወንድ ልጅ በራሱ አቋም ሲኖረው በራሱ ሲተማመን የራሱ የሆነችን ሴት ሲይዝ ነው ደስ የሚለው ሰው። ወንድ ሆኖ በወንድ ይቀናል እንዴ? አረ በመድኃኒዓለም። ለማንኛውም ግን አማቼ እንኳን አተረፈ። አሁን ደህና ነው፣ ደህና ነው፣ ምንም አልተጎዳም ሲባልም ሰምቻለሁኝ። የሚባልም ነገር ሰምቻለሁ። ዋናው ደህና መሆኑ ነው። ቡራዬ እንኳን ደህና ሆንክ። እኔ በአንተ ምክንያት በአንተ ምክንያት ባልቴቶች ምን ል እንትን ብሩክን ሰደብሽ እያሉ ተከታክላይ ሲረግጡኝ ሲሰርዊኔ ያመሹት። እኔ ስድብ ለእኔ ምንም አይመስለኝም። ዊ ዶንት ኬር እኔ ፎር ኔጌቲቭ ቲንጎች እኔ ቦታ አልሰጥም። በነገራችን ላይ እኔ እንደዛ ነኝ፣ ሰውን ሪስፔክት አረጋለሁ ምናምን ነገር እና ዋናው እና ከምንም በላይ ደስ የሚለው አማቼ ደህና ነው። ስቶሪ ላይም የሆነ ነገር ፖስት አድርጓል። ስለዚህ ፖስት ስላደረገውም ነገር ትንሽ የምነግራችሁ ነገር ይኖራል ማለት ነው። እንግዲህ አማቼ ምናለ ሰውን ለጥቅም ብቻ አትፈልግ ለመጠቀምም ፈልጉ የሚል ፖስት ፖስት አድርጓል ትክታክ ላይ ነው ይህንን የፖሰተው አዎ አብዛኛውን ጊዜ ማለት ነው አንዳንድ ጊዜ አንዳንድ ጊዜ ብቻ አይደለም አብዛኛውን ጊዜ ማለት ነው አብዛኛውን ጊዜ ሆነ ብለው ሰውን ለጥቅም ብቻ የሚፈልጉ ሰዎች አሉ። በተለይ ደግሞ ውዶች የእናንተ ልብ የዋህ መሆኑን፣ ክፍት መሆኑን፣ ሩሩህ መሆኑን ካወቁ ይመላለሱበታል። አልኳችሁ። እናንተን እንደ ባሪያ አስቀምጠው በቃ፣ አለ የለም መጠቀሚያ ማድረግ የሚፈልጉ ሰዎች አሉ። በህይወታቸው አጋጥሟቸው ያውቃል እንደዚህ አይነት ሰው። እኔ በነገራችን ላይ ማለት ነው እንደ ሰገጥ የሚያይን ሰው አልወድም። እንደ ጅል የሚያይን ሰው አልወድም። በህይወቴ ግን እንደ ጅል የታዩባቸው ቀናቶች ሊኖሩ ይችላሉ። ነገር ግን የዋህ ስለሆንኩኝ እግዚአብሔር ከእንደነዚ አይነት ነገሮች ውስጥ እያንዳንዷን ቀን እጄን ይዞ አውጥቶኛል። እግዚአብሔር ይመስገን። የውዋ ስትሆኑ አትወድቆም። ሰዎች እናንተን በተለያየ መንገድ ማጥመድ ይፈልጋሉ። በቃ እነሱ አራዳ ሆነው ለራሳቸው ጥቅም ብቻ የሚፈልጓችሁ ሰዎች አሉ። አጥምደው ይሄንን የሚያደርጉት ደግሞ ልባችሁን አይተው ነው። እኔ አሁን ሰውን ስቀራረብ በጣም ሲምፕል፣ ቀላል በቃ ሌለም የሆነ ከፊትም አሁን እዚ ጋር መጥቼ እንደሚያወራው ከዚህም ከየት ውጭም እንደምታዩ ነኝ። ፍሪ ሆኜ ነው የማወራው ማለት ነው። ይሄ ደግሞ ለእኔ ለሰው ለተመልካች ለሚቀርቡኝ ሰዎች ላይክ እንደ ጅል ነው የሚያዩኝ። ሰውን ማክበርና በትህትና መቅረብ ደግነት እንጂ ጅልነት አይደለም። ለሰው የምንሰጠው ቦታ ሪስፔክት የሚባል ነገር አለና ክብር፣ ያ እንደ ሞኝ የሚያዩ ሰዎች አሉ። እና ሞኝነት አይደለም ይሆናል ሌላ የመጣንበት አስተዳደጋችንም ሊሆን ይችላል የሰው ልጅ አስተዳደጉ የመጣበት ነው የሚወስነው ስለዚህ ሰውን ደግሞ አንዳንድ ጊዜ ለጥቅም ብቻ መፈለግ የለብንም ሰውንም ለመጥቀም እንፈልግ፣ በቃ ሰውንም ለመጥቀም ለመርዳትም እንፈልግ ለእኛ ብቻ ሳይሆን ማለት ነው። የብሩክ የመልእክት እንደዛ ነው። ለእኛ ለራሳችን ብቻ ሳይሆን ያንንም ሰው ሰፖርት ለማድረግ እንፈልገው እናግዘው ነው መልእክቱ። በጣም አሪፍ የሆነ ሀሳብ እና አሪፍ የሆነ መልእክት ነው እና እንደዛ ብናደርግ በህይወታችን በፈጣሪ ዘንድ የምናገኘው ነገር ነው። ለራስ ወዳድ አንሁን፣ ራስ ወዳድ መሆን ጥሩ አይደለም። እና ይህን ነው ማለት የምፈልገው። እንግዲህ ስንቶቻችንን ራስ ወዳዶች፣ ስንቶቻችንን የሰው መጎዳት፣ የሰው ማጣት የሚያሳስበን ስንቶቻችንን ካለን ሌላ ሰው ማካፈል የምንፈልግ የለንም። በአሁኑ ጊዜ በጣም መከፋፋት አለና፣ በጣም የሚገርማችሁ ነገር እኔ ብዙ ነገሮች የብዙ ሰው ታሪክ ሰማለሁ፣ ይነግሩኛል እና በቃ የማጠብቋቸው ሰዎች ሁሉ እናንተን እንደሞኛ አደርጓችኋል፣ ሊጠቀሙባችሁ ይፈልጋሉ፣ ምናምን ነገር እኔ እኮ እንደዚህ ቦታ ላይ እንደዚህ ወንኩኝ፣ እንደዚህ አይነት መስዋዕት ከፍላችሁ ምናምን ብዬ ጠይቃለሁ እና ያው ይሆን የማጠብቁት ታሪክ ነው የምሰሙት እና ሰው ትላላችሁ። በአሁኑ ጊዜማ ማለት ነው፣ በጣም የመከፋፋት ዘመን ላይ ነው ያለ ነው። የመከፋፋት ዘመን ላይ ማለት ነው። እግዚአብሔር እንደዋ እንዲያደርገን